ሰዎችንም ስንፈራውና ስንጮህበት የነበረው ጉዳይ አሁን ተከስቷል ማለት ነው። ሄርሜላ ራሷን የማጥፋት ሙከራ እያደረገች እንደሆነ ተረጋግጧል ማለት ነው። ዛሬ እሷን በቲክቶክ ስቶሪዋ ላይ ይህንን የሚያረጋግጥ ነገር ጽፋለች ማለት ነው። ራስን ማጥፋት ኃጢአት ባይሆን ኖሮ ምንኛ ጥሩ ነገር ነበር ብላ ተናግራለች ማለት ነው። ይህ ደግሞ እቺ ልጅ በጣም መጥፎ የሆኑ ውሳኔዎችን እየወሰነች እንደሆነ ነው የሚያሳየው ማለት ነው። ለዚህ ሁሉ ነገር ደግሞ ከማንም በተሻለ መልኩ ከማንም በተለየ መልኩ አብርሃም ቁጥር አንድ ተጠያቂ ነው። ከአብርሃም ጋር ሆናችሁ ይህንን ነገር ስታሰናዱ ና ጃስ ጃስ ስትሉ የነበራችሁ ሰዎች እናንተም ጭምር ተጠያቂ ናችሁ ማለት ነው። ምክንያቱም አብርሃም መስጠት የሌለብህን ቦታ ለዚች ልጅ ሰጥተህ፣ ባለትዳር የልጅ አባት እንደሆንክ እያወክ መስጠት የሌለብህን ቦታ ሰጥታት፣ ማቅረብ በሌለብህ ልክ አቅርባሃት፣ ማስጠጋት በሌለብህ ልክ አስጠግታት፣ እቺን ልጅ ወደማይሆን መንገድ መርታት አለና እች ልጅ በሕይወታ የሆነ ነገር ቢከሰት ቁጥር አንድ ተጠያቂ መሆንን መዘንጋት የለብም እና ይሄ ነገር ወዳልተፈለገ ደረጃ እያመራ ነው። እኔ እስከዛሬ ድረስ በጣም ብዙ ስናገር በጣም ብዙ ነገር ስል የነበረበት ዋነኛው ምክንያት ነገሮች ወደ እንደዚህ አይነት መንገድ እንደሚያመሩ እርግጠኛ ስለነበርኩኝ ነው። በቃ እች ልጅ ከአብርሃም በደንብ ፍቅር ይዟታል። ፍቅር የያዛት ሴት ደግሞ የትኛውንም አይነት ነገር ከማድረግ ወደኋላ ልትላ አትችልምና አሁን ላይ በአጠገቧ የምትገኙ ሰዎች ፕሊስ ፕሊስ፣ ከዚች ልጅ አጠገብ ባለመራቅ ማለት ነው የዚች ልጅ ደህንነት ማስጠበቅ አለባችሁ። ወደ አእምሮዋ እስክትመለስ ነገሮች መስመር እስኪይዙ፣ መስተካከል ያለባቸው ነገሮች እስኪስተካከሉ ድረስ እች ልጅ በደንብ በጓደኞቿ ክትትል ውስጥ መሆን አለባት ብዬ አስባለሁ። ምክንያቱም የምሬን ነው የምላቸው። ፍቅር ውስጥ ያለች ሴት የትኛውንም አይነት ነገር ከማድረግ ወደኋላ ትላለች ብዬ አላስብም። የምሬን ነው እና ሄርሜላ ከባድ ከባድ የሆነ ሪስክ ውስጥ ነው ያለችው። አብርሃም፣ በአንተ ምክንያት ይኸው የተፈራው ነገር ደርሷል። መጥፎ ነገር ሊፈጠር ነው። ተው እረፍ፣ ተው ይሄን ነገር አታደርግ፣ ተው እንደዚህ አትሁን ስትባል እምቢ ብለህ ነገሮችን ችላ ብለህ ያደረግካቸው ነገሮች ራስን ትልቅ ችግር ውስጥ ሊከቱ ከጫፍ ደርሷል ማለት ነው። እኔ ይሄ ነገር እንደሚመጣ ከዚህ በፊትም ታውቆኝ ነበር። ምክንያቱም እች ልጅ በቀላሉ ከአብርሃም ህይወት እንደማትወጣ ግልጽ ነው። በደንብ እንደምታፈቅረው በደንብ ያስታውቅባታል። በቃ ሌላ ነገር መናገር አያስፈልግም። ከአብርሃም ውጪ ወንድ ያለ፣ ከአብርሃም ውጪ ህይወት ያለ ራሱ አይመስላትም እች ልጅ ና አሁንም ቢሆን የትኛውንም አይነት ነገር ከማድረግ ወደኋላ ትላለች ብዬ አላስብም። ፕሊስ እንዳልኳቸው አጠገቧል የምትገኙ ሰዎች በጣም ጥንቃቄ ማድረግ አለባችሁ። የምሬን ነው ምላችሁ በየትኛውም ሰዓት የትኛውንም አይነት ነገር ለማድረግ ትችላለች ብዬ ስለምፈራ ማለት ነው እና እኔ እንጃ። እኔ አሁን እዚህ ነገር ላይ ብዙ አስተያየት ለመስጠት ራሱ ከብዶኛል። ሰላም እንዴት ናችሁ? የኔ ቤተሰቦች ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ትንሽ አስደንጋጭ በሆነ መረጃ ወደ እናንተ ተመልሼ እመጥቻለሁ ማለት ነው። በጣም ስፈራው እና እንትን ስል የነበረው ነገር ነው እየተከሰተ ያለው። የምር እቺ ልጅ በቃ አብርሃምን ለማግኘት የትኛውንም አይነት መንገድ እንደምትሄድ እርግጠኛ ነበርኩኝ እና ከባድ ነው። የምሬን ነው ምላችሁ የፈለገ ነገር ቢሆን እኔ በእንደዚህ አይነት ነገር እንትን እንዲል አልፈልግም። የምር በጣም ያሳዝናል። በጣም ብዙ ተስፋ ያለሽ ልጅ ነበርሽ። እኔ ምን ምን ስቲ እንደዚህ አይነት ህይወት ውስጥ እንደገባሽ ምን ስቲ ወደ አብርሃም እንደመጣሽ ምን ስቲ እንደዚህ አይነት ነገሮችን ለማድረግ እንደወሰንሽ አላቅም። መጥፎ መንገድ እንሄዳችሁት መጥፎ መንገድ ደግሞ መጨረሻው ይሄ እንደሆነ ግልጽ ነው። በቃ የተራመዳችሁበት መንገድ መጥፎ ነው፣ የስተት መንገድ ነው። የስተት መንገድ ተካሄዶ ደግሞ ጥሩ ነገር መጨረሻ ላይ እንደማይኖር ሁላችንም እናውቃለን። እና ፕሊስ እባካችሁ ፕሊስ በተቻላችሁ መጠን ልብ ግዙ። ነገሮችን የምታፋፉሙ ከአብርሃምም ከእሷም ጀርባ ሆናችሁ በጣም ብዙ ነገር ስታደርጉ የነበራችሁ ልጆች እባካችሁ ቀልባችሁን ሰብስቡና እች ልጅ የማይሆኑ ውሳኔዎችን እንዳትወስን ቢያንስ በዚህ ሰዓት ከየትኛውም ጊዜ በተለየ መልኩ ከአጠገቧ ልትሆኑ ይገባል ማለት እፈልጋለሁ፣ ማለት ነው። ለአንቺ ደግሞ አንድ ማለት የምፈልገው ነገር የማያልፍ ነገር የለም። ሁሉም ነገር ጊዜያዊ ነው። በነገራችን ላይ የምሬ ነው የምነግርሽ ማለት ነው። አብርሃም ለአንቺ የተሰራ ለአንቺ የተፈጠረ ሰው አይደለም። እሱ የተፈጠረለትን ሕይወት እየኖረ ያለ ሰው ነው። እኔ ምን ስቲ ማለት ነው፣ ምን ስቲ ወደ እንደዚህ አይነት ነገር ውስጥ እንደገባሽ ራሱ ግራ ነው የሚገባኝ። በጣም ትልቅ ተስፋ ያለሽ ገና ወጣት ልጅነሽ በጣም ብዙ ነገሮች ከዚህ በኋላ የሚጠብቁሽ አይነት ሴት ነሽ እና እማይሆን መንገድ ስለተራመድሽ ነው። የምሬ ነው፣ እግዚአብሔር ለአንቺ ያዘጋጀልሽ ለአንቺ ብሎ ገና ሳትፈጠሪ ያስተካከለልሽ ራሱን የቻለ ህይወት አለና ፖሊስ ወደ ራስሽ ተመለሺ። ነገሮችን የምታስተካክልበትን መንገድ ፈልጊ። በጣም ብዙ ሰው ይናገርሻል፣ በጣም ብዙ ነገር ትበያለሽ። አውቃለሁ፣ አምኜበታለሁ። ይሄ ያመንኩበት አላማዬ ነው። አብርሽን በእጅ ማስገባት የኔ ታርጌት ነው ብለሽ ስለምታስቢ ነው ይሄንን ሁሉ ነገር እየተጋፈጥሽ እያደረግሻለሽ። ግን በቃ ያንቺ ያልሆነን ነገር ነው እስከዛሬ ድረስ ስታሳድጄ የነበረው። በምንም አይነት ሁኔታ ደግሞ ከዚህ በኋላም ያንቺ ሊሆን የሚችልበት ምንም አይነት አግባብ ይኖራል ብዬ አላስብም። አዎ ለዚህ ነገር ትልቁ ተጠያቂ አብርሽ ነው መስጠት የሌለበት ን ቦታ ሰጥቶሻል። ማስጠጋት የሌለበትን ያክል አስጠግቶሻል። እኔ የጓደኝነት ቅርበት እንደዚህ አይደለም እያልኩ በተደጋጋሚ ስናገር ነበር። ለምሳሌ ከሰሞኑ ከጽጌ ጋር ሲያሳልፉ ነበረ። አሁን ከጽጌ ጋር ያላቸው ሪሌሽንሽፕ ትክክለኛ የአንድ ወንድና የሴት ልጅ ጓደኝነት ምሳሌ ሆኖ መቅረብ የሚችል አይነት ነገር ነው። ታዲያ ለምን አብርሃም ጽጌን በቀረብካት ልክ ከጽጌ ጋር በምታሳልፈው አይነት ሁኔታ ከሄርሜላ ጋር ልታሳልፍ አልሞከርክም? አየክ፣ አይደለም የተሳሳተ መንገድ። ልጅቷ ስትሄድ ዝም ብላ አየሃት፣ የተሳሳቱ ነገሮችን ስታደርግ ለራስ ጥቅም ብለ ማለት ነው። በሰዓቱ ከሩታ ጋር ትልቅ ችግር ውስጥ ስለነበር ሩታን ለማብሸቅ ብለ እቺ ልጅ መጠቀም ያደረካት። ከዛ በኋላ ደግሞ አንተም እሷም ከተዘፈቃችሁበት ከዚህ ትልቅ ችግር መውጣት አቃታችሁ። አንተም በነገራችን ላይ ተመሳሳይ የሆነ ነገር ውስጥ ነው ያለው፣ አሁን እሷ ላይ ታርጌት አድርገን እንናገር እንጂ አንተ ራሱ ተመሳሳይ አይነት ችግር ውስጥ ነው ያለው። ይሄ ነገር በደንብ ያስታውቅብሃል። ቆርጠ ከሷ ህይወት ልትወጣ እንማትችል ሁላችንም ጥንቅቅ አድርገን እናውቃለን። አየነ እኮ አብርሃም ልጅ መጣ ልጅህን አቅፈ አይተ ልጅህ እንኳን ማለት ነው ከሷ ህይወት ምን ጭቅ ብለን ልትወጣ አላደረግህም። የምር ያምር በቃ መወሰን ራሱ አልቻልክም። ባለፈው ያሳየሃት ፊት፣ ባለፈው እሷ አንነ ላይ ስትለ ያደረከው ድርጊት ለዚች ልጅ ትልቅ ተስፋ ነው የሚሰጣት፣ እግዚአብሔርን ነው የምልህ። እኔ እንትን ለማለት ሳይሆን እሷ አንን ላይ አይሰጥልህ አንተ በዛ ልክ እንደዛ ሰጥቶን ይሄ ልጅ ይፈልገኛል ለካ እውነትም ከዚህ በኋላ የተወሰነ ትንሽ ፋይት ባደርግና ትንሽ ትግል ባደርግ ይሄ ልጅ በእጄ የማስገባት ቻንሱ ይኖረኛል የሚል ሀሳብን ነው ጭንቅላተ ውስጥ የምትከተው። አንተነ ፊቱን እየሰጠ ያለው አንተነ ነገሮችን እንድታደርግ እያበረታታ ያለውና የዚች ልጅ ህይወት የሆነ ነገር ቢሆን የምሬ ነው ምል በጣም በጣም ማለት ነው። በእንደዚህ አይነት ኬዝ በጣም ብዙ ትልቅ ችግር ውስጥ የገቡ ሰዎች አሉ። የምሬ ነው፣ ህሊናቸው እያንዳንዱን ነገር ስለሚያቅ ዴይሊ የሚጠይቃቸው ሰዎች አሉ። በእንደዚህ አይነት ኬዝ ትልቅ ችግር ውስጥ የገቡ ማለት ነው። እና እባካችሁ ቀልብ ግዙ፣ እባካችሁ ነገሮችን እንትን ለማለት ሞክሩ እና ሄርሜላ፣ እኔ እንዳልኩሽ ነው። እግዚአብሔርን ትልቅ ተስፋ ያለሽ ልጅ ነሽ። ደስ የምትይ ወጣት ነሽ። የምታምሪ ቆንጆ ሴት ነሽ። የትኛውም አይነት ወንድ ጋር መሆን ትችያለሽ። የምር እኔ እንጃ፣ እኔ አሁን እኔ አላቅም፣ ብቻ ከጀርባው ምን አይነት ነገር ሊኖር እንደሚችል አላቅም። ግን ከየትኛውም አይነት ሰው ጋር መኖር ትችያለሽ። ገና ነው ላይፍ ምንም አልጀመርሹም፣ አላየሹም። እና በዚህ ልክ አንቺን ተስፋ አስቆርጦ እንደዚህ አይነት ውሳኔዎች ውስጥ እንድትገቢ የሚያደርግሽ ነገር ይኖራል ብዬ አላስብም። እና እባክሽ ወደ ራስሽ ተመለሺ፣ ከራስሽ ጋር ሁኚ ለተወሰነ ጊዜ በቃ ከእንደዚህ አይነት ሙድ ውጪ እና ነገሮችን ለማለት ሞክሪ እኔ እውነቴን ነው፣ የቅርብ ሰዎች የሏትም እንዴ? እኔ እስከዛሬ ከአብርሽና ከሱ ጓደኞች ውጭ ቺ ልጅ ከሌላ ሰዎች ጋር አይቻት አላውቅም። እና እባካችሁ ከዚህ በፊት እቺ ልጅ የምታቋት ሰዎች ጓደኛዋ የሆናችሁ እህቶቿ የሆናችሁ ሰዎች፣ እንደዚህ ነው በቃ፣ መድረስ ባለብን በትክክለኛው ሰዓት መድረስ ካልቻለን ትልቅ ችግር ነው የሚፈጠረው። እና ነገሮች የሆነ ነገር የሆነ ደረጃ ላይ ከደረሱ በኋላ ኋላ ኋይ ኋይ ከማለት የሆነ የሆነ ነገር ውስጥ ከመግባት እባካችሁ፣ ፕሊስ ነገሮችን ለማስተካከል ሞክሩ። አብርሃም በዚህ ሰዓት ከየትኛውም እንትን በላይ በቃ እስከዛሬ ስታደርግ የነበረው ስፖርት ያስፈልግሃል። በቃ ምክንያቱም ትልቅ እንትን ውስጥ ነው ያለችው ይቺ ልጅ። አሁን ላይ ራሷን ተቆጣጥራ በራሷ አይደለም ነገሮችን የምታደርገው። በቃ አእምሯ ሌላ አይነት ሌላ አይነት ነገሮችን ነው እያሰበ ያለው እና እዚህ ላይ ደግሞ ሴጣን ይጨምርበታል፣ ተስፋ ያስቆርጣል። እየመጣ ምንድን ነው ምናምን ከዚህ በኋላ አሁን እንዴት ልትኖሪ ነው? እንዴት ልትሆኚ ነው? ምናምን እያለ ተስፋ ያስቆርጣል። በነገራችን ላይ የምሬ ነው እምላችሁ እና እኔ በጣም አዝኛለሁ። እግዚአብሔርን ስሜታዊ ያደረገኝ ካየሁት በኋላ ና በቃ የተቻላችሁን ነገር ለማድረግ ሞክሩ። ከዚህ ስሜት መውጣት አለባት። ይችልች ከዚህ ነገር መውጣት አለባት። ሌላ ለእሷ የተዘጋጀ ራሱን የቻለ እግዚአብሔር ያዘጋጀላት ትልቅ የሆነ ላይፍ አለ። ትልቅ የሆነ በረከት አለ ከፊቷ ና ይሄ ነገር በደንብ ቲንክ ሊደረግ ይገባል፣ በደንብ ሊታሰብበት ይገባል። ይሄንን ማለት ፈልጌ ነው የመጣሁት ማለት ነው። ለማንኛውም እንትን ያለቻቸውን ነገሮች ሄዳችሁ ማየት ትችላላችሁ፣ ቲክቶክ ስቶሪዋ ላይ እንዲሁም በቲክቶክ ፔጅ ላይም ለቀዋለች እና ትንሽ ስላሳዝነኝ ነው የተፈጠረ ያለው ነገር። በቃ አያችሁ፣ የስህተት መንገድ መጨረሻው ይሄ ነው። የተሳሳተ መንገድ የምንሄድ ከሆነ መጨረሻው ይሄ ነው። እና በጣም ያሳዝናል። ብቻ ነገሮችን ለማየት እንሞክራለን። ለማንኛውም ምሽት በሚለቀቁ ቪዲዮዎች ተመልሰን መተን ደግሞ ያለውን ነገር ለማውራት እንሞክራለን። ይመቻችሁ።